ሰላም ሰላም ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስ እና በቆንጆ ቪዲዮ ተመልሻለሁ። ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ነባር ቤተሰቦቼ ሁልጊዜም ላይክ፣ ሼር እያደረጋችሁ ኮሜንት እየጻፈችሁ ስለምታበረታቱኝ በጣም አድርጌ ነው ማመሰግነው። ዛሬ እንግዲህ ይዤላችሁ የመጣሁት የምታዩት እንቁላል አይደለም ቡጥጫ የሚባል እንግዲህ የሀገራችን በጣም በጾም ጊዜ ተወዳጅ የሆነ ምርጥ ምግብ ነው። ቤተሰቦቼ ቪዲዮን ሲጀምሩ በላይክ ጀምሩ። አሁን ወደ አሰራሩ እንሄዳለን። እኔ እንግዲህ ያዘጋጀሁት የሽንብራ ዱቄት አለኝ ማለት ነው። የሽንብራ ዱቄቱን ቤት ውስጥ ሽንብራውን መፍጨት እንችላለን። ታጥቦ ደርቆ የተዘጋጀ ማለት ነው። እኔ ግን ከውጭ ነው የገዛሁትኝ የተዘጋጀውን እና እንደ ጓጉላ ስለሚኖረው በደንብ አድርጌ እነፋዋለሁ። ከነፋሁት በኋላ እንግዲህ ግማሽ የሻይማንኪያ የሚሆን ኮረሪማን ያደረግኩበት እና የስጋ መጥበሻ አድርጌበታለሁኝ። ግማሽ የሻማንኪያ የሚሆን ጨው አድርጌ አለሁኝ። ሶስቱን አንድ ላይ እንግዲህ በደንብ አድርጌ አደባልቀዋለሁኝ። እዚህ ጋር ውሃ ፈልቶልኛል እና ውሃው ላይ እንግዲህ ትንሽዬ ዘይት አድርጌ ከዛ ዱቄቱን እጫምርበታለሁኝ ማለት ነው። እንግዲህ ዱቄቴ ጨምራለሁኝ። እናንተ እንግዲህ ዱቄቱ በደንብ ውሃ የሚያነሳ ከሆነ ዱቄቱን ትንሽ አነስ ታረጋላችሁ። ውሃ ደግሞ ማያነሳ ከሆነ ልክ እንደ ዱቄታችሁ ማለት ነው። ዱቄቱን ደግሞ ውሃ ማያነሳ ከሆነ በርከት ታደርጉታላችሁ ማለት ነው። እና እኔ እንግዲህ የተጠቀምኩት አንድ ብርጭቆ በደንብ እኔ በቃኝ ማለት ነው። በጣም ብዙም አደለም፣ እኔ መስራት የምፈልገው። እናንተ እንግዲህ እንደ ቤተሰባችሁ መጠን በርከት ታርጋችሁ መስራት ትችላላችሁ። ከዛ እንግዲህ በደንብ አርጌ እንደዚህ አማስለዋለሁኝ ማለት ነው። እኔ በጣም በወፍራሙ አደለም የምሰራው ማለት ነው። እየተንተከተከ እየተንተከተከ ይወፍርልኛል ማለት ነው እና ስታማስሉት የጓጎለ ከመሰላችሁ በጣም ካልወፈረ፣ ከወፈረ በደንብ መላጋ አለበት በማማስያ ማለት ነው። ግን ትንሽ ቀጠን ያለ ከሆነ ግን ልክ እንደዚህ እኔ እንደምመታው በመምቻ መምታት ትችላላችሁ ማለት ነው። ያው እኔ ለፍጥነትና ቀለል እንዲለኝ ነው እንጂ በማማሰያም ደግሞ በደንብ ከማሰላችሁት በራሱ ቆንጆ ይሆናል ማለት ነው። እኔ ግን እንደዚህ አርጌ መትቼውን መትቼዋለሁ። እንግዲህ እንደምታዩት የእንትኑ ቅጥነቱ ይህንን ነው የሚያህለው። ግን በደንብ አርጎ እየበሰለ እየበሰለ ሲሄድ እየወፈረ ይሄዳል ማለት ነው። እዚህ ጋር እንግዲህ በደንብ አርጎ እንዲበስልልን ሊጡ ማለት ነው እሳቱን በደንብ መቀነስ አለብን ማለት ነው። ከዛ እንግዲህ እኔ እየከደኩኝ እየከፈትኩኝ በደንብ አርጌ ጊዜን ወስጄ በደንብ ነው ማበስለው ማለት ነው። እና በጣም በቅፍጥን ያለ በጣም ቆንጆ የሆነ አሰራር ነው። ቪዲዮውን እስከ መጨረሻ እንድታዩ ትጋብዛለሁ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ላይክ እናንተ ስታደረጉ ለብዙ ሰው እንዲደርስ ስለሚረዳ ማለት ነው። እዚህ ጋር እንግዲህ ማማስያው እንደዚህ በደንብ ድርቅ ሲል እጅ ስለሚያም ጨርቅ ሆነ ወይ ጓንት እንደዚህ ተጠቅማችሁ ብታማስሉ ቆንጆ ነው ማለት ነው። ይሄ እንግዲህ እጅን ስለሚያመኝ እንደዚህ አድርጌ በጓንት አድርጌ በደንብ አድርጌ እልገዋለሁ ማለት ነው። እየከፈትኩኝ እየከደንኩኝ ትንሽዬ እንግዲህ ውሃ አፍልቻለሁኝ ከጎን በፈላ ውሃ ጠብ እያደረግኩኝ በደንብ ነው ማበስለው ማለት ነው። እንግዲህ ቪዲዮ በጣም እንዳይረዝም በማለት ነው እንጂ እኔ ከካሜራ ጀርባ በደንብ አድርጌ እየከፈትኩ እየከደንኩኝ በደንብ ነው ያበሰልኩት ማለት ነው። ያው እንደምታዩት እንግዲህ እንደዚህ አድርጌ ቆንጆ አድርጌ እልገዋለሁኝ ማለት ነው። እና እንቁላል ነው የሚያስንቀው በጣም ነው የሚጣፍጠው። በጣም በጣም ምንልላችሁ አልችልም። በቃ በጣም ነው የሚጣፍጠው። እንደዚህ እንትን ስለው ራሱ ስልገው ራሱ የኮረሪማው ሽታ እና የሮዝመሪው በጣም ነው ደስ የሚለው ማለት ነው። እንደዚህ ቆንጆ አድርጌ እንግዲህ በደንብ አድርጌ እንዲበስል እልገዋለሁኝ። እንግዲህ እየከፈትኩኝ እየከደንኩኝ በደንብ ነው የማበስለው ማለት ነው። በደንብ አድርጌ ይሄ እንግዲህ አሁን በጣም ቆንጆ ሆኖ በስሏል። እንደምታዩት እንግዲህ ድርቅም ብሏል ሊጡ ማለት ነው። ቆንጆ ሆኖ በደንብ አድርጎ በስሎልኛል ማለት ነው እና እሽት አደርገዋለሁኝ ከማውጣቴ በፊት ማለት ነው። ዘይትም ደግሞ ስላደረግኩበት ለመታሸት ብዙም ድርቅ ብሎ አላስቸገረኝም። ቆንጆ ሆኖ ነው የታዘዘልኝ ያለው ሊጡ ማለት ነው። እንደምታዩት እንግዲህ ድስቱ ማልያዘም እሳቱን ቀነስ አርጌ ነው በደንብ ያበሰልኩት ማለት ነው። በዚህ መልኩ እንግዲህ ቆንጆ ሆኖ ድርቅ ብሎ ደርሶልኛል። አሁን አወጣዋለሁ ማለት ነው። እንግዲህ የማወጣበት ሳህን እንደዚህ ዝርግ ሳህን አዘጋጅቻለሁ እዛ ሳህኑ ላይ ገለብጠውና እጠፈጥፈዋለሁኝ ማለት ነው። እንግዲህ መቀዝቀዝ አለበት በደንብ ቅዝቅዝ ሲል ድርቅ ብሎ ፍርፍር ነው የሚለው ማለት ነው። በደንብ በቀዘቀዘ ቁጥር ማለት ነው። እና ብችሉ እንግዲህ ውጪ ላይ ከሆነ እንደዚህ የሚቆየው ሁለት ሰዓት ምናምን እንደዚህ እንግዲህ እንደ ቤቱ ሙቀት ደረጃ መቀዝቀዝ አለበት ማለት ነው። እና እኔ ግን ጊዜ ስላልነበረኝ ማለት ነው። እንደዚህ ካደረግኩት በኋላ ቶሎ መስራትም ከፈለጋችሁ ለሀያ ደቂቃ የሚሆን እንግዲህ በረዶ ቤት ማድረግ ትችላላችሁ። እኔ እንደዛ ነው ያደረግኩትኝ ቸኩዬ ስለነበረ እስኪቀዘቅዝልኝ ብዙ አልጠበኩኝም። በረዶ ቤት እንግዲህ ለሀያ ደቂቃ ነው ያስቀመጥኩት ማለት ነው። እና እንደዚህ በዚህ መልኩ እንግዲህ በደንብ አድርጌ አንዱ ትልቅ አንዱ ትንሽ እንዳይሆን በደንብ አድርጌ ጠፈጥፈዋለሁኝ ማለት ነው። እኩል እንዲሆንልኝ እንደዚህ አደርገዋለሁ። እንግዲህ በረዶ ቤት አስገብቼ ትንሽ እስኪ ቀዘቅዝልኝ ድረስ ቁሌ ትሰራለሁኝ ማለት ነው ትንሽዬ እንግዲህ ዘይትን ያደረግኩት ሩብ ኩባያ የሚሆን የሻይ ኩባያ ዘይትን ያደረግኩት ትንሽ በርከት አድርጌዋለሁ ዘይቱን። ዘይቱ ከጋለ በኋላ ሽንኩርት አድርጌያለሁ ማለት ነው። የተጠቀምኩት አንድ ራስ የሚሆን ሽንኩርት ነው። ሽንኩርቴን ቆንጆ አርጌ በደንብ አርጌ አበስለዋለሁኝ። እንግዲህ ሽንኩርቱ እንደምታዩት ቆንጆ ሆኖ ከበሰለልኝ በኋላ የፈቀፈኩት አንድ ቲማቲም ነው። አንድ ራስ ቲማቲም እንዳልኳችሁ እንግዲህ እኔ በጣም ብዛት ያለው ስላልሆነም የምሰራው መጠኑን የሽንኩርቱንና ና የቲማቲሙን አነስ አድርጌያለሁ። እናንተ ደግሞ በርከት አድርጋችሁ መስራት የምትፈልጉ ከሆነ መጠኑን በዛ ማድረግ ትችላላችሁ ማለት ነው እና ሽንኩርቱንና ቲማቲሙን እንደዚህ አድርጌ በደንብ ካበሰልኩት በኋላ የተፈጨ ነጭ ሽንኩርት ነበረ፣ እሱን ጨምርበታለሁኝ። ነጭ ሽንኩርቴንም አንድ ላይ ቆንጆ አድርጌ ጥብስ አደርገዋለሁኝ ቁሌቱን ማለት ነው። እንደዚህ አድርጌ ቆንጆ አድርጌ ከጠበስኩት በኋላ እኔ ያደረግኩት እንግዲህ ትንሽዬ በጣም ትንሽዬ እርድ ነው ያደረግኩት። ያው እርድ ለከለሩም ለጤናም እንግዲህ በጣም ምርጥ ቆንጆ ነው። ለዛ ትንሽዬ እርዳ አድርጌበት አለሁኝ እና ግማሽ የሚሆን ቃሪያ ነው የተጠቀምኩት ማለት ነው። ከዛ አንድ ላይ በደንብ አርጌ እጠብሰዋለሁኝ ማለት ነው። ቆንጆ አርጌ በዚህ መልኩ ከጠበስኩትኝ በኋላ ቅመም እንግዲህ፣ ብዙ ቅመም አልጨምርበትም። እኔ የተጠቀምኩት ኮረሪማ ነው እዚህ ጋር እናንተ ከፈለጋችሁ ቅመም መጨመር ከፈለጋችሁ ያው መጨመር ትችላላችሁ ሌላ ቅመም ማለት ነው። ሽምብራውን ስነፋ እንግዲህ ጨው አድርጌ ያለሁኝ ግን፣ አሁንም ትንሽዬ ጨው አድርጌበታለሁ በጣም ትንሽዬ ማለት ነው። ከዛ አንድ ላይ እንግዲህ እንደዚህ አድርጌ ቆንጆ ሆኖ እንዲበስል አደርገዋለሁኝ ማለት ነው። እኔ እሳቴን ቀንስ አደርገውና ከዛ አሁን ስለቀዘቀዘልኝ እቆራርሰዋለሁ ማለት ነው። እንዳልኳችሁ በደንብ በቀዘቀዘ ቁጥር ነው ፍርፍር የሚልልን ማለት ነው። እና በዚህ መልኩ እንግዲህ ቁርስርስ አድርገዋለሁኝ ማለት ነው። በቃ ድርቅ ሲል ምንም አይቦካ ምን አይልም። እራሱ እጅ ላይ ፍርፍር ነው የሚለው ቆንጆ ሆኖ ማለት ነው። እና በዚህ መልኩ እንግዲህ ቆንጆ አድርጌ ሁሉንም ቁርስርስ ርስ አድርገዋለሁኝ እንደምታዩት እንግዲህ ቆንጆ ሆኖ ፍርፍር ብሎ ነው የደረሰው ማለት ነው። ግን ሞር ደግሞ በደንብ ቀዝቀዝ ባለ ቁጥር ፍርፍር ነው የሚለው ቆንጆ ሆኖ ማለት ነው። መጠኑን እንግዲህ እናንተ ከዚህ በላይ ማሳነስን ትችላላችሁ። ፍርፍር ስለሚል እሱ ምንም አያስቸግርም ማለት ነው። እና በዚህ መልኩ እንግዲህ እኔ የምፈልገውን መጠን ያህል እኔ አስቀርቻለሁኝ ትንሽ። ከዛ በዚህ መልኩ እንግዲህ ቆንጆ ሆኖ ቁሌቱም ስለደረሰልኝ ማለት ነው አሁን እጨምርበታለሁኝ። አለሁኝ ይኸው እንግዲህ እንደዚህ አድርጌ ቁሌቱ ላይ እጨምራለሁኝ። ሽታው ልነግራችሁ አልችልም። በቃ እያካበድኩ ስለሆነ ሳይሆን የምር በጣም ነው የሚጣፍጠው። እንግዲህ ለጾም በጣም ቆንጆ አማራጭ ነው። በጣም ነው የሚጣፍጠው። ብትፈልጉ በዳቦ ብትፈልጉ በእንጀራ በጣም በጣም ቆንጆ ነው። ልጆችም ይመሉታል። ለኛ ለአዋቂም በጣም ቆንጆ ቆንጆ የሆነ አማራጭ ነው ማለት ነው። ከዛ እንግዲህ በማንኪያ ቆንጆ አርጌ በደንብ አርጌ አደባልቀዋለሁኝ ከቁሌቱ ጋር ማለት ነው። እና በቃ ቴስቱ ራሱ ጣዕሙ እንቁላል እንቁላል ነው የሚለው መልኩም ደግሞ እንደምታዩት ነው እና በጣም ነው የሚጣፍጠው። ሰርታችሁ እንግዲህ በዚህ መልኩ ማታቁ ካላችሁ ሰርታችሁ እንድትሞክሩት ብዬ ነው መጋብዘው እና ሰርታችሁ ሞክራችሁ ሀሳብ አስተያየታችሁ እንድትሰጡኝ እላለሁኝ። አሁን እንግዲህ ቆንጆ ሆኖ ደርሶልኛል። ከዛ እኔ የማቀርብበት ሳህን ላይ እንግዲህ በዚህ መልኩ እገለብጠዋለሁኝ ማለት ነው። ቤተሰቦቼ በጣም ቀላል ነው፣ ጣፋጭ ነው። በዛ ላይ ደግሞ ፈጣን የሆነ አሰራር ነው እና እንግዲህ ለጾም ሰዓት ቆንጆ አማራጭ ነው። ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበረ። እናንተም እንግዲህ እንደወደዳችሁ ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቼ ሁሌም ስለምታበረታቱኝ፣ ስለምደግፉኝ በጣም አድርጌ ነው የማመሰግነው። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እስከምንገናኝ ባባይ